ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። ከእናንተ ጋር አብሬ የምቆየው እኔ ጽጌ ረዳለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን በወላይታ ቀጠና ከ1955 ዓ ም ጀምሮ ብሔራዊና አካባቢያዊ ወንጌላዊ በመሆን በታማኝነት እያገለገሉ ላሉ ለአባባ ሳሙኤል ስላስ እውቅና ተሰጣቸው። በወላይታ ቀጠና ቃለ ሕይወት ቤተ ክርስቲያን ከ1955 ዓ ም ጀምሮ ብሔራዊና አካባቢያዊ ወንጌላዊ በመሆን እስከ ዛሬ በታማኝነት እያገለገሉ ላሉ ለአባባ ሳሙኤል ስላስ እውቅና ሰጣቸው። በወላይታ ቀጠና ብሔራዊ ወንጌላ ኢትዮጵያውያን ዓመታዊ ስልጠናና ምክክር ጉባኤ ከጥቅምት 20 እስከ 22 2018 ዓ ም ድረስ የተካሄደ ሲሆን ጉባኤውን በተሃድሶ አቅጣጫ በመምከር በማጠቃለያውም በመከራ ዘመን በጽናት ላገለገሉ ለወንጌል አርበኛ ለአባባ ሳሙኤል ስላስ እውቅና በመስጠት ተጠናቋል። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያን የዓለም አቀፍ ሚስዮን ማህበር በአዲስ አበባና ዙሪያው ለሚገኙ ማህበረ ምዕመናን መሪዎች ያዘጋጀው ስልጠና ተጠናቀቀ። እስከ ምድር ዳርቻ ለምስክርነት የተላከች ቤተ ክርስቲያን በሚል መሪ ቃል ከጥቅምት 19 እስከ 20 በማዕከላዊ ኢትዮጵያ ሲኖዶስና በአዲስ አበባና ሲኖዶስ ስር ለሚገኙ ማህበረ ምዕመናን መሪ ቄሶችና የሽማግሌ ሰብሳቢዎች በአዲስ አበባ መካነ ኢየሱስ በወጣቶች ሁለገባ አዳራሽ ስልጠና ተሰጥቷል። 130 የሚሆኑ መሪዎች የተካፈሉበት ስልጠና እንኳን ደህና መጣችሁ በማለት የማህበሩ ዳይሬክተር የተቀበሉ በኦፊሻል መክፈት በማህበራዊ በቦርዱ ሰላምታ ያቀረቡ ሲሆን የማዕከላዊ ኢትዮጵያ ሲኖዶስ ፕሬዚዳንት ፕሬዝዳንት ቄስ ፈለቀ ጥበብና የአዲስ አበባ ሲኖዶስ ፕሬዝዳንት ቄስ ዶክተር ጽጌ በረዳ በመክፈቻው ስነ ስርዓት በመገኘት ለታላቁና ለዋነኛው የቤተ ክርስቲያን ተልዕኮ ቅድሚያ ሰጥቶ የተገኙትን በማመስገን የቤተ ክርስቲያን ተልዕኮ የሆነውን የሚስዮን ስራ ዋና ስራቸው እንዲያደርጉ ምእመናኑም ለዚህ አገልግሎት ተገቢውን ስፍራ ሰጥተው እንዲተጉ መሪዎችም ድርሻ መሆኑንም አሳስበዋል። ደስ የሚል ፕሮግራም ነበረ። ደግሞ በዚህ በዋና ተልኳችን ላይ አንደኛ በመውጣታችን ከሰማይም እንደምንሸለም ምልክት ነው እና በጣም ደስ ብሎናል። የተሸለምነው በጥር ላይ በሚካሄደው የሚሲዮን ፕሮግራም ላይ በተሰበሰበው መባ በማህበረ መናን ሲካፈል አጠቃላይ የገባው ገቢ በማህበረም መናን ሲካፈል ከሌሎቹ ከፍ ያለ ገንዘብ ስለሆነ በዛ ምክንያት ነው የተሸለምነው። በላኪነት ማለት ነው ገንዘብን ለሚስዮናውያን እንዲሆን በተዋጣው በተሰበሰበው መባ ነው። በጣም ደስ ብሎናል። ስልጠናው በዋናነት የቤተ ክርስቲያን የሚስዮን ታሪክና የሚስዮን እንቅስቃሴ በዓለም አቀፍ ደረጃ ያለውን አሁናዊ ገጽታ ያሳየ ሲሆን የኢትዮጵያ ወንጌላዊ ቤተ ክርስቲያን መካነ ኢየሱስ በሚስዮን እንቅስቃሴ ላይ ከእድገቷ አንጻር ሊኖራት ስለሚገባው ድርሻ በስፋት ተመክሮበታል። በስልጠናው ወቅት ሚስዮናውያንን በመላክና በማደራጀት ያላቸውን ተሞክሮ ለማካፈል ከነቀምት፣ ከሐዋሳ፣ ከሻኪሶ የመጡ መሪዎች በሚስዮን እንቅስቃሴ ዙሪያ ያላቸውን ልምድ ለተሳታፊዎች ያካፈሉ ሲሆን በቀጣይም እቅዳቸውን ይፋ አድርገዋል። እንግዲህ፣ የቤተ ክርስቲያን ትልቁ አጀንዳዋ ቀዳሚ አጀንዳዋ ይሄ ስለሆነ እያንዳንዱ ማህበረ መናን ምዕመናን ግንዛቤ አግኝተው ይህንን የሚስዮን አገልግሎት እንዲደግፉ ለማድረግ የመጀመሪያ ያደረግነው ነገር ቢኖር ከየማህበረ መናኑ የተውጣጡ ዘጠኝ የሚስዮን ኮሚቴ ማዋቀር ነበር። እነዚህ የሚስዮን ኮሚቴዎች ከአንዱ በስተቀር ሰባቱም ማውረመናን መሊቄስ ናቸው። እኔ ያው የሲኖዶሱ የወንጌል መመሪያ ኃላፊ ነኝ። ከዚህም ባለፈ ደግሞ የሲኖዶሱ የሚስዮን ኮሚቴ ሰብሳቢ ነኝ። ይሄ የአገልግሎት ይሄ ኮሚቴ እስካሁን ድረስ በየወሩ እየተገናኘ፣ እየጸለየ፣ እያቀደ፣ እየሰራ አፈጻጸምን እየተከታተለ በትጋት መረጃውን ከቤተ ክርስቲያኒቱ የሚዲያ አገልግሎት አገኘ ነው የመሃናይም የዝማሬ፣ ሽብሸባ እና የወንጌል አገልግሎት ጥቅምት 29 በቀጠና ሁለት ሊካሄድ ያለውን የአምልኮ ፕሮግራም አስመልክቶ ጋዜጣዊ መግለጫ ሰጠ። ባልደረባችን ሮማን ከሊል እንደሚከተሉ ታቀርበዋለች። የመሃናይም የዝማሬና የወንጌል አገልግሎት ከፓራዳይም ኢቨንትና ከኤኤቪአይ ጋር በጋራ በመሆን ጥቅምት ቀን 29 በቀጠና ሁለት ሙሉ ወንጌል ቤተ ክርስቲያን ሊካሄድ ያሉትን የአምልኮ ፕሮግራምን አስመልክቶ ጥቅምት 25 ቀን 2018 ዓ.ም ም በሳሮ ማርያም ሆቴል የተለያዩ መንፈሳዊ የሚዲያ አካላት በተገኙበት ጋዜጣዊ መግለጫ ሰጥቷል። በመግለጫው ላይ የዝግጅቱ የህዝብ ግንኙነት አስተባባሪ የሆኑት ወይዘሮ ሳራ ወልደ ማኑኤል መግለጫውን በሰላምታ የጀመሩ ሲሆን የሙዚቃና አምልኮ ለወንጌል ትልቅ አስተዋጽኦ እንዳለው ለማሳየት የተዘጋጀ ራዕይን የማካፈል ፕሮግራም እንደሆነ ተናግረዋል። አክለውም በዝማሬ ውስጥ ወንጌልን ለመስበክ ያለመ እንደሆነና ፓራዳይም ኢቨንትና ከኤኤቪአይ ጋር እንደተዘጋጀ ተናግረዋል። በፕሮግራሙ በሚሰበከው የእግዚአብሔር ቃል መልእክት ብዙዎች ለእግዚአብሔር ቃል መልእክት ምላሽ እንደሚሰጡ እንደሚጠበቅም ተናግረዋል። ፕሮግራሙ ሀገራዊ ፕሮግራም እንዲሆን ጸሎትና ዝግጅት መደረጉን በመጥቀስ ያሬዳዊ ዜማ ለክርስቶስ ወንጌል ለማድረስ ለመጠቀም ተዘጋጅቷል በማለትም ተናግረዋል። በፕሮግራሙ ላይ ዘማሪ ዘርፌ እና ዘማሪ ፍሬም እንደሚገኙም ገልጸዋል። ለፕሮግራሙ ምንም ያህል ቅድመ ዝግጅት እንደተደረገ በቀረበላቸው ጥያቄ ከወራት በፊት ዝግጅት እንደተጀመረ የተናገሩት ሲሆን የጸሎት ቡድኑ በማዋቀር ላለፉት ሁለት ወራት በቋሚነት ጸሎት ሊደረግ እንደቆየም ተናግረዋል። ከቤተ ክርስቲያን ምንም እንደሚጠበቅ ለተነሳላቸው ጥያቄ ለቤተ ክርስቲያናት ደብዳቤ መላኩና ለቤተ ክርስቲያናት ማስታወቂያ መነገሩን በማንሳት አማኞች ያላመኑ ሰዎች ይዘው እንዲመጡ መልእክትም አስተላልፈዋል። በስፍራው የተገኙ የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ህብረት ምክትል ፕሬዚደንት ፓስተር ሰንበቶ ባሼ አገልግሎቱ የህብረቱ አካል እንደሆነና በቤተ ክርስቲያናቱ የተዘጋጀ ፕሮግራሞች ላይ ወንጌልን በሀገር በቀል ዜማና በሀገር በቀል የሙዚቃ መሳሪያ አማካኝነት ሲያገለግል እንደቆየ ተናግረዋል። አክለውም በእለቱ ሁሉም ወንጌል አማኞች በመገኘት ማምለክና ከአገልግሎቱ ጎን መቆም እንደሚጠበቅብን ተናግረዋል። የመሃናይም የዝማሬና የወንጌል አገልግሎት መሪ የሆኑት ፓስተር ዮሴፍ በቀለ አገልግሎቱ ለረጅም ጊዜያት ቢያገለግልም እንደ አገልግሎት ከተደራጀ ስምንት ዓመታት እንደሆነውም ተናግረዋል። አክለውም እግዚአብሔር ቅዱስ የሆነ አምልኮ እንደሚፈልግና አምልኮ የመጨረሻ የክርስቲያኖች መዳረሻ እንደሆነ ተናግረዋል። በፕሮግራሙ ላይም የናዝሬት ሽብሸባ ህብረት እንዲሁም የእግዚአብሔር ሰላምታ የሽብሸባ ህብረቶች እንደሚገኙም አስታውቀዋል። የፕሮግራሙ አስተባባሪ የሆኑት ፓስተር ግዛቸው በበኩላቸው ዋናው ነገር ዋና የምናደርግበትን ፕሮግራም ነው በማለትም የተናገሩ ሲሆን አገልግሎት በተለያዩ የሀገራችን ክፍሎች ወንጌልን በማገልገል የኢትዮጵያ ቤተ ክርስቲያናት ባለውለታ መሆኑንም አንስተዋል በአዲስ አበባ የለሚኩራ ክፍለ ከተማ ካውንስል ጽፈት ቤት ጸሐፊ የሆኑት ፓስተር ፍቅሬ ሺመልስ በበኩላቸው በዓለም ዙሪያ ያሉ ወንጌል አማኞች እንዲሳተፉ ጥሪ ያቀረበ ሲሆን በመጨረሻም ዘመን ወንጌል ለመመስከር ሁሉም ወንጌል አማኞች እንዲተጉ አሳስበዋል። ለመንፈሳዊ አገልግሎት ሀገራዊ ቅኝቶችን ከመጠቀም አንጻር ለተነሳላቸው ጥያቄ መጋቢ ዮሴፍ በቀለ በሰጡት ምላሽ በመሰንቆ በጽናጽልና በክበሮ ማምለክ የነገረ መጽሐፍ ቅዱስ ነው። እናም መጽሐፍ ቅዱስ የተጻፈ ለአንድ የአምልኮ ተቋም ብቻም አይደለም። ስለዚህ በዚህ መጽሐፍ ቅዱሳዊ መሰረት ላይ ቆመን እግዚአብሔርን እናመልካለን በማለት ምላሽ ሰጥተዋል። ዘላቂ ሰላም ለማምጣት ከመወቃቀስ ይልቅ ኃላፊነትን መወጣት እንዲቀድም የሃይማኖት ተቋማት ጉባኤ አሳሰበ። ባልደረባችን ሮማን ክልል እንደሚከተለው ታቀርበዋለች። ጥቅምት ቀን 24 2018 ዓ ም በኢትዮጵያ የተለያዩ የአካባቢዎች ያሉ ግጭቶችና አለመግባባቶች እንዲፈቱ ሞትና መፈናቀል እንዲቆም እንዲሁም ዘላቂ ሰላም እንዲሰፍን ከመወቃቀስ ይልቅ ኃላፊነትን መወጣት እንዲቀድም የሃይማኖት ተቋማት ጉባኤ አሳስቧል መወቃቀስ እውነተኛ ዘላቂ ሰላም አያመጣም ሲሉ ለአህዱ የተናገሩት የጉባኤው የህዝብ ግንኙነትና የሚዲያ ክፍል ኃላፊ መጋቢ የታገሱ ኃይለ ሚካኤል ሁሉም ማህበረሰብ ክፍል የራሱን የቤተሰብ የአካባቢውን ብሎም የሀገሩን ሰላም የመጠበቅ ኃላፊነት እንዳለበት እንደሚሆንበት ገልጸዋል ስለሆነም ሁላችንም ሰላምን የመጠበቅ ሰላምን የማስፈን እና ሰላምን የማጽናት ኃላፊነታችንን እንወጣ ይገባልም ብለዋል በማስከተልም ሰላም ከሌሎች የምንጠብቀው ሳይሆን ራሳችንን የምናመጣው ነው እያንዳንዱ ማህበረሰብ በየአካባቢው የሰላም ዘብ መሆን አለበት ያሉ ሲሆን ሰላም የአንድ ጊዜ ተግባር ሳይሆን በየቀኑ ልንንከባከበው የሚገባ የህይወታችን ክፍል ነው ሲሉም ትገልጸዋል መንግስት ሰላምን በማደፍረስ ጥቅም እናገኛለን በሚል የሚንቀሳቀሱ አንዳንድ አካላት በህግ መቆጣጠር እንዳለበትም መጋቢት እንደሚታገሱ አሳስበዋል። በተጨማሪም ሰላም ግንኙነታችንን ለማጠናከር የሚያስችሉ የሰላም ኮንፈረንሶችን በማዘጋጀት ለህዝብ ግንዛቤ የመስጠት ስራ ሊሰራ እንደሚገባም ገልጸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከሁለት ወራት አንድ ጊዜ ሀገር አቀፍ የሰላም ኮንፈረንስ በማካሄድ ለሰላም መስፈን አስተዋጽኦ በማድረግ ላይ እንደሚገኝም ኃላፊው አብራርተዋል። ውድ ተመልካቾቻችን አሁን ደግሞ ወደ ውጭ ሀገር መረጃዎቻችን እናልፋለን። የአርሰናሉ ኮከብ ቡካዮ ሳካ ስለ እምነቱና ስለ መጽሐፍ ቅዱስ የተናገረው ድንቅ ንግግር በብዙዎች ዘንድ ተደማጭነትን አተረፈ። ባልደረባችን ሮማን ክሊል እንደሚከተለው ታቀርበዋለች። የአርሴናሉ ኮከብ ቦካዮ ሳካ ስለ እምነቱና ስለ መጽሐፍ ቅዱስ የተናገረው ድንቅ ንግግር በብዙዎች ዘንድ ተደማጭነትን አትርፎለታል ይህ የምታዩት ከአባቴ የተሰጠኝ ውድ ስጦታ መጽሐፍ ቅዱስ ነው ይህ መጽሐፍ ቅዱስ በህይወቴ ከተሰጡኝ ውድ ስጦታም ነው ሁልጊዜ ማታ ስተኛ እንዲሁም ጠዋት ከእንቅልፌ ስነሳ አነበዋለሁ ከዚህ ብዙ ተምሬያለሁ በህይወቴ ብዙ ጠቅሞኛል እምነቴ በህይወቴ በጣም ጠቃሚ ነገርም ነው እኔ በእግዚአብሔር ትልቅ እምነት አለኝ ሲልም ገልጿል አሸናፊ ያደረገውን ሎተሪ ቤቱ በመርሳቱ ሌላ ሎተሪ ገዝቶ 500 ሺ ዶላር ያሸነፈው አሜሪካዊ እድለኛ፣ ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። በአሜሪካ ኦዋዮ ነዋሪ የሆነው ግለሰብ የ50 ዶላር ሎተሪ ትኬት ተገዝቶ አሸናፊ መሆኑን ያውቃል። የሎተሪው እድለኛ ያመጣለት ገንዘብ ለመውሰድ ከቤቱ ከወጣ በኋላ ሎተሪው ቤቱ ውስጥ መርሳቱ ትዝ ሲለው መንገድ ላይ ሌላ ፈጣን ሎተሪ ገዝቶ መኪና ውስጥ ሆኖ ይፍቀዋል። የዚህን ጊዜ ተጨማሪ የ500 ሺ ዶላር አሸናፊ መሆኑንም አወቀ። ይህ እድለኛ ሰው ታዲያ በአሸናፊነት ገንዘብ አዲስ መኪና ለመግዛት ማስቀመጥና የተለያዩ ጉዳዮችን ፈር ለማስያዝ እንደሚጠቀምበትም ገልጿል። የሎተሪ ገንዘቡ ከስራ እረፍት በመውሰድ ከቤተሰቡ ጋር ጥሩ ጊዜ ለማሳለፍ እንደሚጠቀምበትም መናገሩ በአሜሪካ የሚገኙ መገናኛ ብዙሃኖች ዘግበውታል። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብረን የቆየ ነው እኔ ጽጌሬዳ አለሙ እንዲሁም ከመላዊ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።